ጥፋቱን ያሰበ ከላይ የሚበሩትን አዋፋትን ያሰበ እግዚአብሔር እኛን ይረሳናል። ክርስቲያኖች፣ በፍጹም አይረሳንም፣ በፍጹም ሊረሳንም አይችልም። እግዚአብሔር እርሳኝ ብትሉት እንኳን አይረሳችሁ። እኛ ልንሸሸው እንችላለን እንጂ እግዚአብሔር በፍጹም አይሸሽንም። ያለሱ ህልውና እንደሌለን ያውቃልን ኀጢአትም እየሰራን በጸጋውና በቸርነቱ ሊጠብቀን ዕድሜ ለንስሐ የሚጨምርልን ሌሊቱን እያስመሸቀኑን የሚያስነጋልን እኮ የተረፈንን ኀጢአት እንድንሰራ አደለም። እግዚአብሔር ኃጢአት መስራታችን፣ አዎ ያሳዝኗል። ተስፋ መቁረጣችን ግን ይበልጥ ያሳዝኗል። ለምን? ተስፋ የቆረጠ ሰው ንስሐ እንደማይገባ ስለሚያውቀው። ሁሌም እግዚአብሔር የመጀመሪያ ምርጫችን ይሁን ይሁን፣ አማራጫችን አናድርገው። እግዚአብሔር እግዚአብሔር አማራጫችንም አይደለም የመጀመሪያ ምርጫችን። ሌላው አማራጭ ሊሆን ይችላል። እግዚአብሔር የህይወታችን አስኳል እናድርገው። እግዚአብሔርን የምንወድበት ልክ ኃጢአት አስተቶለ፣ አያችሁት? አንወደውም ማለት ነው። እግዚአብሔርን መውደድ ፍጹም ፍቅር ያለው ሰው ፍጹም ኃጢአትን ሊጠላት ስለሚችልና ስለሚሞክርም ጭምር እግዚአብሔርን መውደዱ የሚያሳየው ንብረት እቃውን በመስጠት ብቻ አይደለም፣ ራሱን በመስጠት